ወረዳ በጣም ነው እየተባበሩ እያሉን ያለውን ነገር ያው ትብብሩ በቤቱ በላሞች በምኑ ይህን አርጊ ይህን አርጊ በማለት ያው በደንብ ነው ቅድሙ እና እና ዝም ብዬሽ በቃ እንትን ነው የነበርኩ። አሁን ግን በእነሱ ትብብር በጣም ነው ተነሳስቸና ወይም ደግሞ የሆተት ጭማሪ እና የእኔ የሆትም በጣም የተለወጠ እና እንትን ያለን ኑሮ በጣም የተመቻቸ ነው በነሱ ላይ ማለት ነው ስምንት እና አምስት ታለው ነበር አሁን እስከ አስራ ስምንት ስገብተውልኛል። ከምንም በላይ እና በእነሱ ላይ በወር በወር ደግሞ የሚሰባሰቡን በደምብ ትምህርቱን እየገባን ነው። ድሮ እንግዲህ በቃ አይደለ በሀበሻ ላሞች ነው ስተዳደር የነበረ ከዛ ግን ተቀይሬ እነዚህን ላሞች አረባ። ከዛ በኋላ ልጆችን በስርዓት እያስተማርኩ አንዷን በድግሪ አስተማርኩኝ። አንዷን ደግሞ ይኸው እሱ ከብት ይቻላል ይ ይ የምንነንን ደግሞ በስርዓት የውሃ ተቋም ትንሽ የተወሰነ ረዱ። በዚህም እየተለሳሳው ነው ያለ እና ያው በቃ እነሱ በሚረዱ ሁኔታ ደግሞ እነዚህ እንትኖች በሚረዱኝ ሁኔታ ደግሞ የወተትም ጭማሪ ያለው ቅድሙ እና የሆኑ ሳስገናዘበው በጣም ለውጥ ያለው እና ይ ደግሞ እያያቸው ነው ያሉኝ ማየትም ተስፋ ነው። እንኳን ጥቅም ኑሮት ማለት ነው። እንዚ ሆኑ የኔ ኑሮ አየቴ ቅድሙን አሁን ተንሽዙየበሻ ከብት ተምትሉ የፈረንጅ ከብት አስራችሁ እንዲ ያለ አለ። ሁለተኛ ጥቅሙም እንደዚህ ነው። ተትንሽ ብዙ ነገር ብዙ ጥቅም በቃ